ምን አነፋረቀኝ? እዚህ ምን ቆይን የምለው አልገባኝም። እናንተ ማለት ሀይሚ እንደ ምንድን ነው ከብሩ ጋር የምትታያችሁ? ሚስት መሆኗን ረስታችሁ ነው? ወይስ አላቅም፣ ምን እንደሆነ አላቅም። እንዴ ቤተሰብ፣ እረ ወዴት እየሄድን ነው? እንዴ ሶስና ሳመችሁ ብላችሁ ትናንትና አጀንዳ ፈጥራችሁ ስታወሩ ነበር፣ ስትበጠረቁ ነበር። ደግሞ ትናንትና ቁርስ ተሰራ ልናለች ባሉት አንቺ ሰራተኛ ነሽ ወይ እንዴ ምን ነው? አንች አንቺ እኮ የአረብ የገረድ ሰራተኛ እኮ ነሽ፣ ዳይፐር ቀያሪ እኮ ነሽ፣ ሽንት ቤት አጣቢ ነሽ እኮ። ታዲያ ሴት ልጅ ለትዳሯና ለባሏ ካልሰራ የምን ጥቅም አለው? ታዲያ እንዲህ ይህን እኮ ወዳ ነው እንጂ እኮ ተገዳ አይደለም እኮ የምትሰራው አይደል? ቤተሰብ፣ እረ ወዴት እየሄድን ነው? እናንተ አስተሳሰባችሁን ቀይሩ። ምን ነው ልጆቹ አለጣላል ለያያሏችሁ እንዴ ቤተሰብ ሰላም ጤና ይስጥልን። እንዴት አደራችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ። እንዴት ዋላችሁ? እኔ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። እንዲሁም ቁም ነገር ቁም ነገር የሆነ አስተያየታችሁን መጻፋችሁን አትዘንጉ። የሃይሚና የብሩክ አድናቂዎች ጠላቶች ደግሞ ረር ቅጥል እያላችሁ ተከታተሏቸው። ይዋቸው እያያችኋቸው ተቃጠሉ ማለት ነው። ምልላችሁ ፈልጌ ነው እንዴ? እኔ ኮ ምለው ማለት ነው እዛ ቲክቶክ አዋርድ ላይ ብሩክ ብቻ አይደለም እኮ የተሳመው፣ ሁሉም ወንድ ተስሟል። እንግዲህ ሶስና ሶስና እንደምታዩት ማንንም ሰው የሆነ የመቅረብ ባህር ያለባት እንደምታዩት፣ እሷም እኮ ባሏ አለ እኮ ባሏ እኮ ለዳኒ ማለት ነው። እንግዲህ መቼስ ዳኒ ንቃ ነው ልትሉ ነው። ብሩክ ደግሞ እሷ ነች ሄዳ ጸጉሩን ያሻሸችው ጸጉሩን ነው እንግዲህ ስትነካ ያየ ነው እንጂ ሲሳም አላየንም። ብትስመውም ደግሞ ምንም አይመለከታቸውም። እናንተ እኮ ሚስቱ ፈቅዳለታለች እኮ ሚስቱ ፈቅዳለት ይሄዶ ሲጀመር፣ እዛ ቦታ ላይ ስለዚህ እናንተ በዚህ ልክ ማሽቃበጥ ምንድን ነው እናንተ? ተዳራችሁን በትናችሁ እዚህ አረብ ሀገር መታችሁ ትሰግጣላችሁና ሀይምም ህይወቷን ለእናንተ ስትል ማበላሸት አለባት ማለት ነው። ብሩኬ እኮ ተናገረ ትናንትና፣ ምን ያክል እንደምታስብልኝና ምን ያክል እንደምትወደኝ እወቁት ብሎ አሳያችሁ፣ በትንሹም ቢሆን ማለት ነው። እናንተ ደግሞ ብሩኬ የሆናትን በቃ እናንተ ስላላችሁ ነው እንዴ? ህይወትን እናንተ ናችሁ እንደምትመሩት፣ እናንተ አልገባችሁ እንጂ እነሱ እኮ ፍቅርን እየኖሩት እኮ ነው። ከዚህ በፊትም እኮ ሀይሜ ተናግራለች፣ ፍቅር የሚወራ ሳይሆን የሚኖር ህይወት ነው ብላለች። በትንሹ አሳይታናለች፣ በትንሹ አሳይታናለች። ወደፊት ደግሞ ምናየው ይሆናል፣ ሁሉንም ነገር ማለት ነው። ግን አንዳንድ ትልልቅ ሰዎች የእሷ ደጋፊ ነን ብላችሁ ልጅ የወለዳችሁ በጣም ሚያስጠላ ሚያስጠላ ንግግር ትናገራላችሁ ምንም አትረቡም ተብታባ ሁላ ማውራት ራሱ አትችሉበትም ጉሮሯቸው አንደበታችሁ ራሱ ተዘግቷል በዛ ዝግት ያደርጋችሁ መድሃኒዓለም የምሬን ነው እንዴ ምን አደረገ ልጁ ጭራሽ ከሰው ጋር ይተዋወቅ ጭራሽ ከሰው ጋር ይገናኝ እንዴ እሱ ነው እንዲ ሄዶ አቅፎ የሳማት እሱ አይደለም እኮ ራሷ ነች መታ ሰላም ያለችው ሰው ሰላማት ቤኝ ሂጂልኝ ይባላል እንዴ የሌለውን ስብዕና እንዲያወጣላችሁ ፈለጋችሁ እንዴ እሱ ምን አስጨነቀው? እሷ አሳመችው አልሳመች፣ ምንም እኮ ለእሷ ቦታ የለውም እኮ ጓደኛ ሆነ ጀስት አለቀ በቃ። እንዴ ምነው ነው ከዳኒ ጋር እንደዛ እየተቀጣቀጡ እያደሩ፣ ዳኒ ማለት ጓደኛው እኮ ነው። የጓደኛውን ሚስት እንግዲህ እሱ አሳልፎ አይፈልጋት። ከዚህ በፊትም ነበራት፣ ላይፍ ነበራት። ምን እናንተ ዶርማ አያያዥ ነበራችሁ፣ ግራ አያያዥ ነበራችሁ? ብሩክና ሶስና ምን እንዳላቸው ምን አባታችሁ ታውቃላችሁ? ምን ታውቃላችሁ? የምታቁት ነገር አለ፣ ያያችሁት ነገር አለ። የምታውቁት እኮ ዛሬ ከሀይሚ ጋር ሲሆን ቀንታችሁ ነው። እንደማታገኙ ስለምታውቁ ማለት ነው። ለምን እንደሱ መቼም አትሆኑማ፣ እንደ ብሩክ መቼም አትሆኑም። ፈጣሪ ሲወደው እሱ ደግሞ ልቦናውን ንጹሕ አድርጎታል። አካሄዱ ሁሉ ያማረ እየሰመረ ነው። እናንተ ብሰድቡት ጥቃቅን ሰዎች አመድ ናችሁ። እናንተ ለነሱ ማለት ነው አመድ እውነት ነው። አመድ ናችሁ እናንተ ምንም አጠቅሟቸውም ሲጀመር ማለት ነው። ግሩብ ከፍታችሁ የንትኑ ዕለት ይህንን ሙሽራ ያረገለት ቀለበት ያረገለት እዚ ቤት የገባለት ሲጀመር ስለት የተሳሉት እኮ ናቸው፣ እንደዚህ የሚያወሩት ብሩኬ እና ሀይሚ መለየት አለባቸው ስለት አስገባለሁ ጥርግ ብሎ ይሂድ ያለችው እንትኗን ከፍታ ቤቷን ከፍታ የምታስወራ የድንግል ማርያም ነው ምናምን የምትባል ልጅ ማለት ነው። እሷ እየከፈተች እሷ ቤት ነው ይሄ ሁሉ የሚወራወሬ ማለት ነው። እና እናንተ ሰብሰባችሁ ለምትሰጡት አጀንዳ የእነሱን ህይወት እንዲበጠበጥ አታድርጉ። ስለ ራሳችሁ ኑሩ። መጀመሪያ መጀመሪያ ከአረብ ሀገር እንዴት መውጣት እንዳለብሽ ራስሽን ወቂ፣ ራስሽን ወቂ። እዚህ ቪዲዮ ከፍተሽ መዝሙር ከፍተሽ አታልቅሽ፣ አታልቅሽ ህይወትሽ የራስሽ ምስቅልቁል ወጥቶ፣ ስለ ኃይሚ ህይወት አሳስቦች ሳይሆን የራስሽ የራስሽ አንድ ሴት ልጅሽን ጥለሻት አገር ቤት ለመጣሹ ማለት ነው፣ ለመጣሹ። ለምን ትዳርን ሳታቂ ምንም ሳታጣጥሚ አገባሽ፣ ተኛሽ፣ እንደማንኛውም ሰው ወለድሽ። አሁን ታዲያ ለወንድ ልጅ ያንን ብሩኬ አይወክልም፣ ያንን ብሩኬ አይወክልም። ያንን ሴትነት ኃይሚ አትወክልም እዚህ ጋር ማለት ነው፣ ኃይሚና ብሩኬ ማለት ፍቅርን የሚኖር ህይወት እየኖሩት ነው። በትንሹ ለእናንተ አሳይታችሁ አሳይተዋቸዋል። እንደ ማንኛውም ሰው ይፋ እንዲሆንላቸው የማይፈልጉ ለራሳቸው መኖር የሚፈልጉ ናቸው። በግድ ግን እያንዳንዱን ነገር አሳያችሁ። ሲያሳዩችሁ ደግሞ ጭራሽ ብዙባችሁ ሌላ ሰው ጋር ሌላ ስም ትሰጣላችሁ። እንዴ ምን ይሻላችኋል? እናንተ ትልልቅ ሰዎች እኮ ናችሁ። በጣም እኮ ነው ብዙ ነገር ያሳለፋችሁት እናንተ። ከእናንተ ጋር ሀይሜ አትወዳደርም። ከእናንተ ጋር ብሩክ አይወዳደርም፣ አይወዳደርም። እንዴ በዚህ ልክ ነው እንዲህ ቅናት ርር የምትሉት፣ በዚህ ልክ ነው እንዲህ የምትቀኑት፣ በዚህ ልክ ነው እንዲህ አጀንዳ ያጣችሁት ስለ ብሩክ እና ስለ ሀይሜ የምታወሩት ያጣችሁት። ብሩክ እኮ ሲጀመር ማለት ነው ትንሽ ነገር ስሙ ትገንበታለች። ትንሽ ነገር ትንሽ ነው የምትበቃው ስለዚህ ማለት ነው ገና ለገና እንደው በዚህ አጋጣሚ ሶስና ቤት ሄደሽ እንደው ብሩክን ማለት ነው እንጃ ምን አባቴ ላደርግሽ እንደው ቤቱ ሜሽን አደርግላታለሁ። ብሩክ ቤት ሄደሽ ሶስና ማለት ነው ቡና ፈልተሽ ቀወጥ አደርጊው እንደው ቤታቸው ማለት ነው። የምሬን ነው ምላችሁ እናንተ እንዴ! እሱ እኮ ለትዳሩና ለሃይሚ መጥፎ ብትሆን ማለት ነው አይታችኋል እኮ፣ በፕራንክ መልክ እንኳን ቤኪ ምን ትሰራለህ እዚህ ብሎ የተከራከረ ጀግና እኮ ነው። ሶስና እኮ ስለ ሀይሚ መጥፎ ብትሆን ኖሮ እኮ አጠገቧም አይቀርባትም እኮ ባይኖም አያያትም። ይሄንን አታቁም፣ እንዲ አታቁም። እንዲ ልጅቷ የዋህ ነገር ስለሆነች ነው። በቃ ምንም ይሄ ተግባሯ ምኗ እሱ የራሷ ነው የራሷ ኖሮ ነው። ከብር ጋ ምንም ያገናኘው ነገር የለም። ወዶና ፍቅሯት የሚኖር ዳኒ ሮስት አለ አብሮ ባሏ እንግዲህ እሱን ነው የምናቀው። እሱ ያልተደበረ እናንተ ምን አስደበራችሁ? ተግባሯ ነው የሚያስጠላው ምናምን ምን አገባንኛ? ምንም አያገባንም። እነሱ ተዋደው ዩቲዩበሮች፣ ቲክታከሮች ተዋደው አንድ ለሆኑት ነገር እናንተ ቤት ናችሁ። እናንተ እኮ ሸቃሎች እኮ እርስ በራሳችሁ እኮ የማትዋደዱ ሰዎች እርስ በራሳችሁ የማትከባበሩ ሰዎች ናቸው። ቲክታከሮች ዩቲዩበሮች ግን ማለት ነው ዛሬ ቢጣሉ ነገ ተቃቅፈው ይመጣሉ። ዛሬ ቤታቸው ሀዘን ቢመጣ አላያችሁም? እንዲ ፉ መኪና ተገልብጦ ሲወድቅ አንድ ቀን እንኳን ብሩኬ ከሱ ጋር ቪዲዮ ሰርቶ አያውቅም ሄዶ ጠይቆታል። ለምን ዩቲዩበር ስለሆኑ ጉዳቱን ጥቅሙን ስለሚያውቁት። እዚህስ አንድ እህታችን ሀዘን ብትሆን ምንድነው ያላችሁት? አንቺም ተደገሚ፣ አንቺም ተጀመሪ እንደዛ ነው ያላችሁት። የዚህን ያክል ደደብ ናችሁ እናንተ። እሺ ደደብ የሐረብ ሀገር ገረዶች፣ ከራሴ ጀምሮ ማለት ነው እኔ ገረድም ብሆንም የምናገረውን ነገር እያሰብኩ ነው የምናገረው። እኔን ገረድ ሽንት ቤት አጣቢ ትላላችኋል እናንተ ራሳችሁ ሽንት ቤት የምታጥቡት በደመ ነፍሳችሁ ነው። ለምን በሃይሚና በብሩኬ ቅጥል እያላችሁ እርር እያላችሁ አንድ መሆናችሁ አንገብግቧችኋል እንዴ? ሲጀመር ደግሞ አንድ ሴት ልጅ ለቤቷ ለትዳሯ ቁርስ ሰራች፣ ቤቷን አስተካከለች። ኑሯ ኮ ለራሷ እኮ ነው። ውበቷ ኮ ለራሷ እኮ ነው። እናንተ ስላላችሁ ነው እንዴ? አንቺ ቆይ፣ የነሱ ምግብ ሰራተኛ ነሽ? ራስሽን ዝንጣ ተረጊጥ፣ ራስሽን ቁርጥ ምን ዘን ጣያያችሁ አትረራላችሁ ተቃጠላችሁ አንቺ ለምን ከማዳም ሽንት ቤት ማጠብ ለምን አትወጭም ለምን ራስሽን አትቀይሪም እድሜሽ እኮ አልፏል አርጅተሻል እኮ ጎፍጥጠሻል እኮ እንዲህ ብለሽ ኮመንት ምጽፊው ማለት ነው ለራስሽ አሮብሽ ለሰው ታማስያለሽ እንጂ በመጀመሪያ ለራስ ይቀድማል ለራስ ቆርሶ አያሳንሱም። አንቺ መጀመሪያ ውጪ ከሰው ሀገር ማለት ነው፣ በራስሽ ለመኖር ሞክር ይስ፣ በራስሽ ቤት ያዥ። ከዛ በኋላ ማለት ነው ሰው ፎቶ ያምርባቸዋል እነሱ። ትናንት እንደ ቀልድ ነው ቁርስ እንዳን በላ። አሁን ፕራንክ አድርገናት ትቀጣናለች አሉ እንዴ? ምንድነው የሚፍትሃም እኮ ራሱ እኮ ይሰራል እኮ፣ ራሱ የሚሰራ ሰው ነው። ምግብ ታውቃላችሁ ሲያሰራ ምንድነው። ብሩክም ለራሱ ሰርቶ መብላት ያቀተው ቤቱን ሰርፕራይዝ ያረገለት ፓስታ ሰርቶ አይደል እንዴ? እቤት ፓስታ ትበያለሽ ብሎ ያበላት፣ ብርቅ ነው እንዴ ይሄን ያህል በጣም ነው እንደምትቀኑት፣ በጣም ነው እንደምትቃጠሉት። የብሩክና ሃይሚ አንድ መሆን ይውጣላችሁ ብላ ማታ ፀጉሩን ስሰራው ነበረ እ ምን ተሰማችሁ እንዴ ጭራሽ ብሩክ ሸር ያረገበት ቦታ ላይ የሌለ ስድብ። እናንተ በስድብ ነው እንደምትታምኑት፣ በስድብ ነው የምታምኑት። እስኪ አብርሃም ታደሰን እስኪ እዩት እስኪ እዩት ስንት ሴት እያንጋጋ እንደሚሰራ ምን ምን ይጎልበታል? ብረኔ ይመጣለታል። ስራ ስም መሳደብ ምናምን ብሩቅ ነው እንደ እሱ። ስለዚህ ብሩክ ሃይሚንና ራሱን አስከብሮ ስለኖረ እያንዳንዱ ነገር ሲሰሩ ይቅርባችሁ ብላችሁ እናንተ ደስ ካላላችሁ ብለው ስለሚተዉ አሁንም ብሩኬን ለማሸማቀቅ አትሞክሩ። ጭራሽ በዙሪያው ጓደኛ ይጣላችሁ፣ ጭራሽ ምንም ሰው አይኖረው። ይሄ ልጅ እንዴት ነው የምታስቡት? አልገባኝም። እኔ በቀደም በሂያብ ስንት ነገር የሆነ ነገር ሊል ነበር ምናምን፣ እዛ ቦታ ላይ ግን ሄጅ ሳየው ምንም ያለው ነገር የለም። እንዴ እንዴት ነው ግን እናንተ? ነገርን ግራ አገባኝ። በእናንተ ምክንያት እነዚህ ልጆች አብረው ይኖራሉ የሚለው ተስፋ እያጠረብኝ ነው አሁን አሁን ላይ ሳስበው፣ ማለት ነው። ወደ ራሳችሁ ተመለሱ፣ ገረዶች፣ ወደ ራሳችሁ ተመለሱ። ለእኔ ገረድ ብላችሁ ከመጽፎ በፊት እናንተ ራሳችሁ ተስተካከሉ። እኔ እንኳን ባወራም ማለት ነው ከስተታቸው እንዲማሩና ስተት ካለ ሀይሚ ላይም ብሩክ ላይም እንደዛ ነው እኔ የምናገረው እንጂ እከሌ እንዲህ አለው እከሌ እንዲህ አለው እኔ አልልም። ዲ ፍቅር እኮ በብድር አይደለም እኮ። ፍቅር እኮ በመነካካት እኮ አይደለም። የታየው ሁሉ እኮ ብሩክ እያየሁት ያንኳኳልኝ ሁሉ ለእኔ ምንድን ነው ብሎ ዘፍኖላታል እኮ ለሃይሚ። እናንተ ግን ታሳፍራላችሁ። ትናንትና ስጦታ ሲሰጥ ልልልል ጀግና፣ ዛሬ ደግሞ ዞራችሁ ራሱን ያስከብር ሱ ቆረቆ እንዳሁላ አፈር ብሉ። የምር በጣም ነው ያቃጠሉ፣ በጣም ነው ያናደዱኝ። እንደ ጥቃቅን እንደዚህ ሪከርድና የእናንተ የናንተ ሜሴጅ ነው እነሱን የሚያጣላቸው አሁን ሰላም ስለሆኑ በቃ ለምን አዘጣሉ? ትናንትና ራሱ በእንደዚህ አይነት ቪዲዮ በመምጣቱ ቅጥል እሷ ራሱ እሱም እንደዛ ስለተሰማት፣ እሱ እኮ አይሆንሽም የሆንሽም ለምንድን ነው የምታለቅሽለት? እናንተ ናችሁ እንደ የእሷ ልብ የምታውቁት እንዲሆን እና እንዳይሆን ራሷ ኮን አትምታቀው እናንተ አረላችሁ፣ ምታውቁላት እናንተ ምታዩት እኮ ቪዲዮ ላይ የተለቀቀው ብቻ ነው። ከዛ በኋላ ምን እንዳለ ምን ታውቃላችሁ? ምንም አታውቁም። የራሳችሁ ህይወት አሮባችሁ የሰው ታማ ስላላችሁ እዚህ በጣም ነው የተቃጠልኩት። እግዚአብሔርን በርቀት ጉራው ሲል ሳተና ነውስኔን ይጀግና ፈለግኩህ በጣይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ ሲያምርበት መስኩ